በዕለቱ የተገኙ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም እንደገለጹት በጤና ዘርፍ በሚሰጡ አገልግሎቶች ሕብረተሰቡን በማሳተፍና ባለቤት እንዲሆን በማድረግ ተጠቃሚነት እንዲሰማው ስትራቴጂ ተቀርጾ ለዘርፉ ውጤታማነት በትኩረት እየተከናወነ ይገኛል። የማህበራዊ ተጠያቂነት ስትራቴጂ ሕብረተሰቡን በቀጥታ ተሳታፊ በማድረግ የመንግስት ወጪ መከታተያ ዳሰሳና የማህበራዊ ኦዲት ስርዓት በመፍጠር ጥራት ያለውን አገልግሎት ተደራሽ በማድረግ በተገልጋይና አገልጋይ መካከል መተማመንን ለመፍጠር ያስችላልም ብለዋል። የማህበረሰብ ተጠያቂነት ስትራቴጂ በፌዴራል ደረጃ የወጣውን የማስተዋወቅ ስራ እና የመተግበር ስራ ነው እየሰራን ያለ ነው። ከዚህ አንጻር የማህበረሰብ ተጠያቂነት ላይ የጀመርናቸው ከአምስት ከስድስት ዓመት በፊት የጀመርናቸው ስራዎች አሉ። ከነዚህ ስራዎች ውስጥ አንደኛው በዋናነት የኮሚኒቲ ስኮር ካርድ ስራ እስከ ታችኛው መዋቅር ድረስ እየሰራ እንገኛለን። በማህበረሰቡና በመንግስት ደረጃ ትብብር ከቀበሌ እስከ ክልል ምክር ቤት ድረስ በህዝብ ተወካዮች የሚነሱ የህዝብ ጥያቄዎች ምላሽ እንዲያገኙና አገራዊ ፖሊሲ ከዓለም አቀፍ ድጋፎች ጋር የሚጣጣምና ማስተካከያ የሚደረግ እንዲሆን እየተሰራ ይገኛልን ብለዋል። የኮሚኒቲ ስኮርካርድ ስራ ህብረተሰቡ በቀበሌ ደረጃ በጤና ተቋማት የሚሰጠውን የጤና አገልግሎት አስተያየት የሚሰጡበት እና የሚመዝኑበት ተጠያቂ የሚያደርጉበት ባለቤት የሚሆኑበት አሰራር ስርዓት ነው ማለት ነው። ለህብረተሰቡ ጥያቄ ምላሽ የሚሰጥበትና ህብረተሰቡ ደግሞ በጤና አገልግሎት ውስጥ ባለቤት ሆኖ የሚሳተፍበትን ሁኔታ መፍጠር ነው። በጤና ሚኒስቴር የተቋማዊ ለውጥ የሪፎርም እና መልካም አስተዳደር ቡድን መሪ አቶ እንቁ ባህሪ ሳህሌ በበኩላቸው ጤና ተቋማት ወጥ የሆነ የአሰራር ስርዓት ኖሮ ጥራት ያለው የጤና አገልግሎት ተደራሽ እንዲሆን የባለድርሻ አካላት ተሳትፎ ለማጠናከርና ለማጎልበት እየተሰራ ይገኛል ብለዋል። በቅንጅታዊ አሰራር የተደራጀ ማህበረሰብ በመፍጠር የማህበረሰብ ተሳትፎና ባለቤትነት በማረጋገጥ ጠያቂ የሆነ ማህበረሰብ እንዲፈጠር የማህበራዊ ተጠያቂነት ስትራቴጂ ወሳኝ መሆኑንም ገልጸዋል። የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድም ኩርታ በበኩላቸው ቀጣይ በኃላፊነት ተግባሩ በተቋም ደረጃ በሚፈለገው ደረጃ እንዲከናወን ለማድረግ ቅንጅታዊ ስራ ወሳኝ መሆኑንም አስረድተዋል። በጤና ተቋማት የሚሰሩ ስራዎች ፍትሐዊነት የተረጋገጠ አገልግሎትና ተደራሽነት እንዲረጋገጥ በማድረግ በማህበረሰብ ተጠቃሚነት ላይ በትኩረት ሊሰራ እንደሚገባም ተናግረዋል። የውይይቱ ተሳታፊዎች በሰጡ አስተያየት ከጥቂት ዓመታት ወዲህ የጤና ተቋማት ተደራሽነት ላይ ብቻ ሳይሆን ጥራት ያለውን አገልግሎት መስጠት እንዲችሉ የሚያስችል ስራ እንዲከናወን የማህበራዊ ተጠያቂነት ስትራቴጂ ክፍተቶችን ለመሙላት እና ተጠያቂነትን ለመፍጠር ያግዛልን ብለዋል። በቀጣይም መንግስት ባመቻቸው ዜጎች ተደራጅተ የምንቀሳቀሱበት የተጠያቂነት ስራ ተዘርግቶ ጠያቂ ማህበረሰብ ለመፍጠር የሚደረገውን ተግባር ለማገዝ የበኩላቸውን እንደሚወጡም አብራርተዋል። የክልሉ ጤና ቢሮ የደንበኞች ምክር ቤት በማቋቋም ከባለድርሻ አካላት የሚቀርቡ አስተያየቶችን በመውሰድ የተቀናጀ ስራ ለመስራት የሚያስችል ስምምነት ላይ ተደርሶ ውይይቱ ተጠናቋል።